አብርሽና እሩታ በዱባይ ፏፈሽ ድምቅ ፍክት ብለዋል። እንግዲህ ፍቅሩን ይጨምርላችሁ ብያለሁ። እንግዲህ ከወዲሁ መልካም ጋብቻ ብቻ የአብርሃምና የሳራ ጋብቻ ያድርግላችሁ ብያለሁ። የሰው ልጅ መጨረሻው ሲያምር ነው እና መጨረሻችሁን ሁሉ ያሳምርላችሁ እግዚአብሔር። እንግዲህ ሰርጋቸው በዱባይ ነው። ግን ሰርግ እኮ ከቤተሰብ ጋር፣ ከዘመድ ጋር፣ ከእናት ከአባት ተመርቆ ተጨፍሮ እህት ወንድም ጨፍሮ አባትናት መርቆ ዘመድ አዝማዱ በአንድ ሁኖ እንደዛ ነበር የሚያምረው። እንደው ዱባይን ለመዝናናት ለፈቶ ብትመጡበት በጣም ያምር ነበር። ግን ሰርጋችን ዱባይ ትንሽ ይከብዳል። ግን እናንተ ካስደሰታችሁ፣ ለእናንተ ደስታ ከሰጣችሁ ምንም ችግር የለውም። ግን የበለጠ ደስታ የሚኖረው ከቤተሰብ ከዘመድ ጋር ሲሆን የበለጠ ውበት ይኖረዋል፣ ያምራል ብዬ ነው የማስበው፣ እንደኔ ማለት ነው። እና ዱባይ ደግሞ ያው ለሁሉም ሰው ተስማሚ ናት፣ ለሁሉም ሰው ደስ የምትል ሀገር ናት። ያው እየኖርንበትም ስለሆነ እኛ እየኖርንበት ስለሆነ በጣም አሪፍ ሀገር ናት። ሆነን ለመናገር ዱባይ ለሁሉም ተስማሚ ናት። ነፃነቷ ደስ ይላል፣ ሰው በጣም ደስ ይላል። እንደምታውቁት በጣም የብዙ የብዙ አገር ዜጋ የሚኖርባት አገር ናት፣ ግን የሰላም አገር ናት። በጣም በቃ ደስ የምትል አገር ናት እና ለመዝናናትም ለተለያዩ ነገሮችም በጣም የምትመቻ አገር ናት እና እንግዲህ ለመኖር ደግሞ ያው ትንሽ ትከብዳለች አደለ? የሆነ ነገር ካላችሁ ነው እንጂ ከሌላችሁ በጣም ትከብዳለች፣ እና እሱ እሱ ነገር ነው እንጂ ዱባይ በጣም አሪፍ ሀገር ናት። እንግዲህ እነሱም እንግዲህ ፋፈሽ ድምቅ ብለዋል። እንደምታዋቸው ነው እነ ዳኒ፣ እነ ጽጌ፣ እነ ማርክና እነ ዳኒ እንግዲህ እነ ሜሪ እንግዲህ እነሱን ሊሞሽሩ ያው ከፍ ዝቅ እያሉ ነው ቀና ምናምን እያሉ ነው እግ እንደምትመለከቷቸውና እንግዲህ የአብርሃምና ና የሳራ ያድርግላችሁ ብያለው እንግዲህ ከዚህ ወጥታችሁ ደግሞ ከቤተሰቦቻችሁ ጋራ ደግሞ ጥሩ ጊዜ እንደምታሳልፉ ተስፋ እናደርጋለን። ሰላም ለእናንተ ውድና እየተከበራችሁ የቻናል ቤተሰቦች በያላችሁበት ሰላማችሁ ብዝት ይበርልኝ። ለዚህ ቤት አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታትኝ። ለምታበረታትኝ እጅጉን አድርጌ አመሰግናለሁ። የመዳም ቅመሞች እህቶቼ እኔንም አበረታትኝ ማለት እፈልጋለሁ። እና እንግዲህ አብርሃምና ሩታ እንግዲህ እንደምትመለከቱት በዱባይ ፏፈሽ ድምቅ እያሉ ነው። አምሮባቸዋል። የእውነት መጨረሻችሁን ያሳምርላችሁ ነው ትልቁ ነገር እና የሰው ልጅ መጀመሪያው ሳይሆን መጨረሻው ሲያምር ነው እና መጨረሻችሁን ያሳምርላችሁ ውለዱ ክበዱ ብለናል እና በጣም ያምራሉ እነ ለመናገር እንግዲህ ከስንት ነገር ወጥቶ ከስንት መሰናክል ወጥቶ ደግሞ ለዚህ መብቃት በራሱ ትልቅ ነገር ነው እና በእውነቱ ለመናገር ደስ ይላል። ደስ ይላል በጣም በዱባይ ላይ በጣም ደስ ይላል። ፋፈሽ ትላላችሁ፣ ፋፈሽ በጣም ነው የሚያምረው። እንግዲህ እግዚአብሔር የአብርሃምና የሳራ ጋብቻ ያድርግላችሁ። መልካም ጋብቻ ይሆንላችሁ፣ እግዚአብሔር ይጠብቃችሁ። እንግዲህ ከዚህ በኋላ እንግዲህ ያው ተጋብተው በአንድ ጣራ ውስጥ በፊትም ይኖራሉ አይደል? አሁን እንግዲህ ያው ተፈራርመው ነው የሚባለው አይደል? ከዚህ በኋላ ተፈራርመው ባልና ሚስት የሚለውን ጸድቆ ከዛ ይኖራሉ ማለት ነው። ስለዚህ በጣም ደስ የሚሉ ጥንዶች ናቸው። በጣም ለብዙ ሰዎች አስተማሪ ናቸው፣ ጉብዞች ናቸው። እንግዲህ እግዚአብሔር ከዚህ በላይ ሰላሙን፣ ፍቅሩን ያብዛላችሁ ማለት እፈልጋለሁ። እንግዲህ የሰርጋቸውም ቀን እንግዲህ ብዙ ተመልካች፣ ብዙ ታዳሚ እንደሚኖር ተስፋ አደርጋለሁ። እንግዲህ ያው በሰው ሀገር ትንሽ ከባድም ቢሆን ያው ከኢትዮጵያ ወደዚህ የሚመጣ ሰው ትንሽ ይከብዳል። እንደምታገሩት የአየር ትኬት ይከብዳል ለመሞሸር ምን ለማድረግም ትንሽ ይከብዳል፣ ግን ቢሆንም ይሁን ብሎ መቀበል ነው እና ውድ ተመልካቾች ሰብስክራይብ ያደረጋችሁ ጠብቁኝ።